ሰላም ጤና ይስጥልኝ። ውድና የተከበራችሁ የመዓዜ የመሪዋ ቤተሰቦች እንዴ ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንት እሩታዬ ከእናት ከአባቷ ጋር ተገናኝታለች። በጣም ደስ ብሎኛል። እሩታዬ እንኳን ደስ አለሽ። ትናንት ያው ስላልተመቸኝ ቪዲዮ አልሰራሁም፣ ማታ ላይ ቤት አልነበርኩም። ነገር ግን ቪዲዮዋቸውን አይቸው ነበር እና በጣም ነው ደስ ያለኝ ከምላችሁ በላይ የእውነት መምላችሁ በእርግጥ ከእናቷ ጋር ከዚህ በፊትም ተገናኝታ ነበር። ከአባቷ ጋር ግን ለመጀመሪያ ጊዜ ነው ስትገናኝ እኔ ያየሁት። እና ለአባታችን እንግዲህ እና ለእናታችን ረጅም እድሜና ጤና ይስጣቸው። በጣም ደስ የሚሉ አባት ነው ያሏት፣ የእውነት ነው የሚላችሁ። እኔ በቃ የሆነ ውስጤን ብልት ነው ያደረጉት። ብልት የሩት አባት እውነት በጣም የሆነ እንዴት ነው የአባት ግርማ ሞገስ ያላቸው እነሱን ሲመክሩ የነበረበት ፓርት በተለይ ሩታን ስለ ትዳር ምናምን፣ እናቷም ጭምር በጣም ደስ የሚል በቃ የቤተሰብ ኃላፊነት ማለት ልጅን እንደዚህ መክሮ ወደ ትዳሯ እንድትመለስ የሚያደርግ አባት እናት ትልቅ የተከበረ ነው፣ ቁም ነገር ማለት ነው። እና በጣም ደስ ብሎኛል። ደግሞ ለሩታ ብቻ አይደለም ይሄ ምክር ለሁላችሁም ነው። በነገራችን ለሁላችሁም በትዳር ውስጥ ላላችሁም ሆነ ትዳርም ሳትይዙ ይዙ ለመያዝ ያሰባችሁ ማለት ነው። እና ጥሩ አስተማሪ ነገር ነው ያስተላለፉት። በጣም ደስ ብሎኛል። እኔ በበኩሌ ደስ ብሎኝ ነው ስሰማው የነበረው። መቼም የሰው ደስታ የሚያስደስታችሁ ሁሉ እርግጠኛ ነኝ እንደው ተምራችሁበታልን ብዬ አስባለሁ ከትናንትናው ቪዲዮ እና አንዳንድ ነገርም ደግሞ ማለት የምፈልገው ነገር አለ፣ ስለ ሩታ ትናንት የተለቀቀው ፎቶ ማለት ነው። በነገራችን ላይ ስለ ፎቶ እራሱ ማለት ነው፣ በፍጹም ፎቶውን መደገፍ የለባችሁም። መለቀቂ የሌለበት ፎቶ ነው የተለቀቀው። ለማስታወሻ ከተባለ ቤቷ ውስጥ መቀመጥ ያለበት ነገር ነው። ይሄ በባህላችንም የተለመደ ነገር አይደለም። እንደውም ስትገባ እናቷ ምንድን ያሉት ወይ እኛ ኮ ቢጃማ ለብሰን ተሸፋፍነን ነበር እርጉዝ እያለን እናንተ በቃ በነፃነት አሉ። እንደዛ እንኳስ ለብሳ ማለት ነው እንደዛ ይሄን አጭር ልብስ ነው የለበሰችው። እና ይህን ደግሞ ቢያው ቤተሰቦቿ ራሱ ደስ አይላቸውም እርግጠኛ ነኝ። ያውታል ግን ደስተኛ አይሆንም ይሄ ፎቶ በመፖሰቱ ማለት ነው ይናገሯታልም ብዬ አስባለሁ። እና የፈለገ ነገር ቢሆን አሁን ምንድን ነው ብዙዎቹ ትክክለኛ ነገር አይደለም። እርግዝናሽ የውሸት ነው፣ ጨርቅ ነው ወይንም ደግሞ እስፖንጅ ነው ስላሏት ነው የለጠፈችው። ደግ አደረገች፣ መብቷ ነው። ያላችሁ ልጆች ያላችሁና ሰው ብዙ ነገር ይላል። በነገራችን ላይ ሰው ማለት ነው። ሩታ ወልዳ ብትመጣ እንኳስ የጎረቤት ልጅ ነው ማለታቸው አይቀርም። ምክንያቱም ሰው የራሱን ሳይሆን የሰውን እንከን ማውጣት ነው የሚወደው ማለት ነው። እና የፈለገ ነገር ቢሉ ሰውን ለማሳመን መሮጥ የለባችሁም። በነገራችሁ አንድ ሰው ካመነ ይመን ካላመነ የራሱ ጉዳይ ነው። እና ሰውን ለማሳመን ብላ ነው ያደረገችው። ተዋት በቃ መብቷ ነው ምናምን የምትሉ ይሄ እኔ አልደግፈውም። በነገራችን ላይ እኔ በፍጹም አልደግፈውም፣ አልደግፈውም። ሩታን እኮ ከመጣሱ ጀምሮ እስካሁን ድረስ የማይወዳት ሰው አለ፣ የሚጠላት ሰው አለ፣ የሚነቅፋት ሰው አለ ከመጣች ጀምሮ እስካሁን ድረስ ደግሞ የሚወዳት የሚደግፋት ሰው አለ። ግን ይሄን ነገር ደግሞ ስታደርግ ደግፋቸዋት ማለት ጥሩ ጥሩ አደረጋችሁ ማለት አይደለም። በነገራችን ላይ ጥሩ አደረጋችሁ ወይንም ደግሞ ሩታን ስለምትወደዋት ነው ምናምን ልላችሁ አልችልም እኔ ምክንያቱም መደረግ የሌለበት ነገር መደረግ የለበትም። በቃ እንደዛ ነው። ነገር ግን ዋናው ነገር እኔ አለፈ በቃ ስላለፈ ነገር ማውራት እንትን አይባልም። ግን ወደፊት ግን እንደዚህ አይነት ነገር ሲመጣ መቃወም አለባቸው። አንድ እርኩስ ሴት ሆዷን ገልብጣ እንደዚህ ስትመጣ፣ ራቁቷን ስትመጣ ልትቃወሙ ይገባል። ሀገራችን ላይ እንደዚህ አይነት ነገር መስፋፋት የለበትም። ኢትዮጵያ ማለት በባህላችንም በብዙ ነገራችንም ደስ የሚል ባህል አለን ማለት ነው። እና በፍጹም እንደዚህ አይነት ነገሮችን እንዲስፋፉ መፍቀድ የለባችሁ ባሉ አንዳንድ ጋጥ ወጦች፣ እንደዚህ ስርዓት የሌላቸው እንደዚህ አይነት ነገር የሚያደርጉ ማለት ነው ከፈረንጆች እያዩ ግን መሆን የለበትም። መሆን የለበትም። ሴት ስታረግዝ፣ ሰብሰብ ማለት ሸፈንፈን ማለት አለባት። ቢያንስ እኮ ከላይ ስስ ነገር ለብሰ ራሱ ማሳየት ትችላለች። አንዳንዴ አለማወቅ ነው ብዬ ነው ማስበው። አለማወቅ ሰው ያደረገውን ነገር እኔም ላድርገው የሚባል ነገር ጥሩ አይደለም እና እንግዲህ በሰላም ተገላግለሽ ልጅሽን አቅፈሽ ለማየት ያብቃን ሩታዬ። ችግር የለውም እንግዲህ አንድ የተደረገ ነገር ነው እና ምንም ማድረግ አይችልም። አሁን ብታጠፋው፣ ምንም ብትለው ምንም ፋይዳ የለውም ማለት ነው በተረፈ ስለ ሜላት ማለት የምፈልገው ነገር አለ። ትናንት ሜላትና ማዘር ቪዲዮ ለቀው ነበረ ማለት ነው። እሱንም ደግሞ ሜላትን አትናገሩብኝ፣ አትንኩብኝ፣ እኔ እናቷ ነኝ የማውቀው ስለ ሜላት ምን አገባችሁ እናንተ በጣም ብዙ ነገር ስትል ነበር እና እህትየዋ እና እኔ ማለት ነው ሜላት ሰው የሆነ ነገር ሲልሽ በኮሜንትም በምንም ማለት ነው እና በኮሜንትም ሲመቷት ብዙ ነገር ሲለዋት ማዘሯን ይዛ ትመጣለች እና ማዘሯን እንድትናገር ታደርጋለች። ከዛ ደግሞ አንዳንድ ጋጠ ወጦች አሉ የእናት ክብር የሌላቸው ምንም ስለ እናት የማያውቁ እነሱ ደግሞ ሄደው የእናቷን ፎቶ ይዘቀዝቃሉ፣ እናቷን ይሳደባሉ። በዛ ሰዓት ደግሞ እንዴት እናቴን ይሳደባላችሁ? ብላ ትመጣለች እና እናትሽን ይዘሽ መምጣት ያለበሽ ከዚህ በኋላ የሆነ ሰርፕራይዝ ሲኖር የሆነ ደስታ ሲኖር ደስ የሚል ነገር ሲኖር እንጂ አንቺን ተናገሩኝ ብለሽ እናትሽ መልስ እንድትመልስ ይዘሽ መምጣት የለብሽ። ሜላት አንዳንድ ጊዜ መከበር በከንፈር ይባላል እና እናትሽ እንድትከበር ከፈለግሽ ይዘሽ ተቀመጭ። ሶሻል ሚዲያ ላይ በአሁኑ ሰዓት በጣም ነው የሚያስጠላ። እውነት ለመ በጣም እንደዚህ ፋሚላችሁን ማውጣት ልጆቻችሁን ማውጣት ምናምን የለባችሁም። የሆነ ነገር ሲያውባችሁ ዘለው የሚጎረጎሩት ፎቶ ነው። በቃ ስለእናንተ ፋሚሊ የሆነ ነገር ለማለት ነው የሚፈልጉት እና ከባድ ነገር ላይ ነው ያለነው በአሁን ሰዓት ማለት ነው። እና ስለዚህ እናትሽን ይዘሽ መምጣት ያለብሽ እንደዚህ መልስ እንድትመላለስ አይደለም። አሁን ትናንት በጣም ብዙ አባባሎች ስትል ነበር። እናይትየዋ አይምሯችሁ ካልሰራ የሆነ ነገር አድርጎት ብቻ ብዙ ነገር እና አንዳንድ ጊዜ እንደዚህ አይነት ነገር ውስጥ እናትሽን አታስገቤ እባክሽ እባክሽ ሜላት እንደው በፈጠረሽ እንደው ከዚህ በፊትም እናትሽን ይዘሽ መተሽ የሆነ የሆነ ነገር ብላ እናትሽ መልሰው ሲሰድዋት ነበር። እናትሽን ማለት ነው እና አርፈሽ ብትቀመጭ ወይንም ደግሞ ራስሽ መልስ ስጭ። በቃ ራስሽ እንችለሽ ማለት ነው። እና እንደዛ ብታደርጊ መልካም ነው። በእርግጥ ባለፈው ስትናገር ነበረና አንቺ የሩታ እህት አይደለሽም እንዴት ለሩታ አታግዥም? ወደ አብርሽ ወደ አብርሽ የምትይው ምናምን ብሎ እየሰደዋት ነበር፣ በኮሚኒቲም ማለት ነው። እና ያ ያን ነገር እንትን ብላ ይመስለኛል። እና ግን ጥሩ ነገር አይደለም የምታደርጊው። ማዘርን ይዛችሁ መምጣት ያለባችሁ ልክ አሁን ትናንት ሩታ የነበራቸው ደስታ ምናምን፣ ልክ እንደዚህ አይነት ነገር ብቻ። የተለያየ ነገር ሲኖር እንጂ መልስ እንድትመላለስ አታምጡ እናታችሁን፣ አባቶቻችሁን፣ ፋሚሊዎቻችሁን። ለማንኛውም ውዶቼ ለነበረን ቆይታ ከልባ አመሰግናለሁ። መልካም ጊዜ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።